ሰላም የተከበራቸው ተከበራችሁ፣ ያስቴር ቻናል ቤተሰቦች እንዴት አላቸው? ደህና ናችሁ ወይ? አብሮሽ እንግዲህ ዛሬ ፍትት ብሎ ነጭ በደጭ ለብሶ ማለት ነው። ፍድት ብሎ እንግዲህ እናቴ እየበላ ማለት ነው። ይሄ ከኬኩ ላይ የተረፈ ነው መቼም ማለት ነው። እና ለሩታ የዛ ጋር አድርጎለት ግማሽ ሩታ በልታ ግማሽን እንደሞሰ የበላ ነው እና ማለት ነው። ቤተሰቦች እንደታረቁ ነው። እኔ እንጃ አላውቅም ማለት

ጥሩ ነሽ እያለ ነው መሰለኝ፣ ዘፈን ማለት ነው። ቤተሰቦች እንግዲህ እዛቹ አስተካክሎች እዛቹ ሳትሄዱ ማለት ነው። እና በጣም ነው ደሳሌ ዛሬ ቪዲዮ እስከምንለቀቀን ይጨንቆኛል፣ ከምር ማለት ነው። እና ጋሽዬ ከዛ ተነስቶ መቶ ሩታ እንደዚህ ትላንትና እየተንቀጠቀጠች መቼም መቼም አትሄድም ማለት ነው። መቼም አትሄድም መቼም ማለት ነው። አብረሽም ደግሞ አይታችኋል እንግዲህ እና ማለት ነው ቤተሰቦች፣ ደስ አላላቸው። አብረሽ እንዲያው ፍቅት ነው አለው። በስመ አብ እና እንጃ አላቅም ከምር ማለት ነው። አይኔ ወይደኒ እነዚህ ሁለት ልጆቹ አንድ የሆነ እስከሚያይ ብቻ ጨንቆኛል ማለት ነው እናንተ የራስ እየሳይጨነቅ እየሰውን መጨነቅ ጭሙር እና ማለት ነው አብረሽዬ እኮ እንደሳለ ግን ስርዓት መያዝ አለብኝ ከዚህ በኋላ በቃ ማለት ትዳር ላይ እንደዚህ አይደለም። ምንም ቢሆን ማለት ነው መቻቻል አለባችሁ እና አንዱ እሳት ሲሆን አንዱ ውሃ መሆን አለበት ግን ደግሞ አንዳንዴ ምን አለ መሰላችሁ ቤተሰቦች፣ የኛ መሀላችን ውስጥ እኔም አልሸነፍም እሱም አልሸነፍም የምለው ነገር ገደል ነው የሚያስከብተን ማለት ነው። ከምር ማለት ነው። አንዱ ስንሸነፍ ግን ያ ነገር ሊስተካከል ይችላል። በእርቅት ደግሞ እኔ ይሸነፋሉ ብሎ ያ ሰው ካልተሸነፈልም ደግሞ ትርጉም የለም። አንዳንድ ጊዜ እኔ እንጃ፣ ማለት በቃ ፍቅር አንዱ ሁለቱ ቦታ ሲሆን ነው ደስ የምለው ማለት ነው። አንዱ ላይ ብቻ ሲሆን አለመግባባት ይመጣል። መናናቅ፣ መጣል፣ አንተ ቢሲ አንቺ ቢሲ። ከዛን ደሞ በቃ አንቺም የሱን አሰሚም እሱም ያንቺን አይሰማም በቃ ከዛን በኋላ ግን ትዳር ምን እንደሚሆነው በጣም ያስጠላል ማለት ነው። ግን እኔ በቃ ዛሬ አላቅም አብርሽ እንደዚህ ፍክት ብሎ መምጣቱ እንደ ድንገት እንደ ተቀረጸ ያስመስለው ነው የቀረጸ ማለት ነው ቲክቶክ ላይ ይለቀዋል። በቃ ከእግሩ አስቶ እስከ ጭንቅላቱ ልጁ ነጭ በነጭ ሆኖ ነው መጣ። ሩታዬ ደግሞ ምን አይነት ሆና እንደምትመጣ አናቅም። ወይ ደግሞ ይሄንን ነገር አብሮ ሄዶ ሊመለሱ ወይ በቃ ታርቆ ሩታም ቆርጣ በቃ እንደቀራችው ነው። አንደኛ ነገር ለሷ አልፈርድለትም። ለምን ቤተሰቦቿን ትታ ስንት ነገር ሆና ለዚህ ልጅ ብላ ማለት ነው ብዙ ነገር ስለከፈለች አሁን ደግሞ አለኝ የምትለው ሰው ስታጡ ከምር በቀዮት ያስጠላለች። ለዛ ነው እሷ መሄድ የፈለገችው እንጂ መሄድ ፈልጋ አይደለም። ከቤተሰቦች ከሱ መራቅ ፈልጋ አይደለም። እውነት ለመናገር እና እኔ ደስ ነው አለኝ ከምሬ ነው አንድ ሲሆኑ። አይ ፍቅሬ፣ ፍቅር ያበደና ያበደና ያፈቀረ አንድ ነው አደለም ይባላል እና እንደዛ ነው። ለማንኛውም ቪዲዮ ሊለቀቁ ትንሽ ሰዓት ነው የሚቀረኝ። ቤተሰቦች እኔ በጣም ደስ ብሎኛል። አብርሽዬ እኮ እንደሳ ያለ ግን፣ መስተካከል ያለብን ብዙ ነገር አለ። ከምሬ ነው። ከምር ከምር ማለት ነው። ይሄ ሁሉ ያደረከው ነው ከዚህ በኋላ መደገም የለብም። ምንም ምንም ውስጥ ብንገባ እኮ ይሄንን ሐል ጉዞ መሄድ የለብንም ነው። ከምሬ ነው። ቁጭ ብለሽ ስታረጋግተኝ እኮ ራሳችን ማዳመጥ አለብን። በቃ በእልም ምን ነገሮች ብዙ ነገር ነው የሚፈጠረው በውስጣችን ራሱ እንዳይወጣ የሚያደርግን ነገር ይኖራል ማለት ነው። አሁን አብረሽና ሮታ ሲያደርጉ የነበረ እንጃል አቅም እኔ ውስጣችሁ ላይ እውነት ንጹ ሆናችሁ ከዚህ በኋላ ያንን ነገር ራስታችሁ አንድ ሆናችሁ ለማየት ብጫ ብቃል ከምር የሆኔ የሆኔ ቦታ ላይ በቃ ትዝ ስላችሁ ሆኔ ጊዜ ያንን ነገር ትጸጸታላችሁ። ከዛን ደግሞ ሱ ሲያነሳችሁ ልጭቅጭቅም ሊመጣም ይችላል። ስለዚህ ሳይደረግ ይህ ነገር መጀመሪያው ያንን ነገር ሳትፈጽሙ ራሳቸውን ማዳመጥ አለባቸው። ምን እንደምሰሩ ምን እንደምታደርጉ ማለት ነው። እና እኔ ደስ ብሎኛል መቼም ስለታረቁ ከምሬ ነው። ውይ ኔ እንጃ አላቅም ደስታ በደስታ ነው በዚህ ሰሞን